አምነስቲ ኢንተርናሽናል አሜሪካ በየመኑ የሳዕዳ የፍልሰተኞች መጠለያ ላይ ሚያዝያ 20 ቀን በፈጸመችው ጥቃት ኢትዮጵያውያንን ጨምሮ ስልሳ ስምንት ፍልሰተኞች በተገደሉበት ሁኔታ ዙሪያ ዓለም አቀፍ ምርመራ እንዲደረግ ጠይቋል። በጥቃቱ የተገደሉት አብዛኞቹ ኢትዮጵያውያን ሳይሆኑ እንደማይቀር ዓለም አቀፍ የዜና ምንጮች በወቅቱ ዘግበዋል። የዓለም አቀፉ ቀይ መስቀል ሰራተኞች በወቅቱ ብዛት ያላቸው ሟቾች መመልከታቸውንና አብዛኞቹ ፍልሰተኞች መሆናቸውንም ማረጋገጣቸውን አምነስቲ ጠቅሷል። እናት ፓርቲ፣ መኢአድ፣ የያፓና አማራ ጊዮናዊ ንቅናቄ መንግስት ለጤና ባለሙያዎች ጥያቄ በአስቸኳይ መፍትሄ እንዲሰጥ ዛሬ በጋራ ባወጡት መግለጫ ላይ ጠይቀዋል። ፓርቲዎቹ መንግስት የጤና ባለሙያዎችን ጥያቄ በንግግር ለመፍታት ሙከራ ከማድረግ ይልቅ እስርን ጨምሮ ሌሎች ያልተገቡ እርምጃዎችን ከመውሰድ ፈጽሞ እንዲቆጠብና ና የታሰሩ ሐኪሞችን ያለምንም ቅድመ ሁኔታ እንዲፈታም አሳስበዋል። የአሜሪካው አምባሳደር ኤርቪን ማሲንጋ ዛሬ ወደ ትግራይ አቅንተው ከህወሀት ሊቀመንበር ደብረጽዮን ገብረ ሚካኤል ከጊዜው አስተዳደሩ ምክትል ፕሬዚዳንት አማኑኤል ያሰፋ ና ከጸጥታ ኃይሎች ከፍተኛ አዛዦች ጋር በጸጥታ ፖለቲካዊ፣ በሰብአዊ ጉዳዮች በፕሪቶሪያ ግጭት ማቆም ስምምነት አተገባበር ና በቀጠናዊ ጉዳዮች ዙሪያ ተወያይተዋል። አምባሳደሩ የሽሬውን የተፈናቃዮች መጠለያ የጎበኙ ሲሆን ለተፈናቃዮች እርዳታ መስጠት ዘላቂ መፍትሄ ሊሆን እንደማይችል ና መፍትሄው ተፈናቃዮችን ወደ ቀያቸው መመለስ እንደሆነ መናገራቸውን የክልሉ የዜና ምንጮች ዘግበዋል። አምባሳደሩ ተፈናቃዮቹ ወደ ቀያቸው ተመልሰው ለመስራት ፍላጎት እንዳላቸው ከተፈናቃዮቹ ተፈናቃዮቹ ጋር ካደረጉት ውይይት ተረድቻለሁ ብለዋል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የሰንበት ትምህርት ቤቶች ማደራጃ መምሪያ የሰንበት ተማሪዎች አንድነት የዘንድሮ የርክበ ካህናት የቅዱስ ሲኖዶስ ምልአተ ጉባኤ በቤተ ክርስቲያን አስተዳደር ላይ በሚስተዋሉ ቁልፍ ጉዳዮች ላይ አላተኮረም በማለት ተችቷል። ማህበሩ በትግራይ የሚገኙ አህጉረ ስብከቶች ከሲኖዶሱ ከተለዩ በኋላ በተስተዋሉ ጥፋቶች ዙሪያ ያዘጋጀውን ሰነድ ለቋሚ ሲኖዶስና ለፓትሪያርኩ አቅርቦ ምላሽ አለማግኘቱን ጠቅሷል። መምሪያው በኦሮሚያ ክልል በአስተዳደራዊ ችግሮች ቤተ ክርስቲያኖች እየተዘጉ ካህናትና ተከታይ ምዕመናንም እየፈለሱ መሆኑን ገልጿል። የጠቅላይ ቤተ ክህነት ጠቅላይ ስራ አስኪያጅና የአህጉረ ስብከት ጽህፈት ቤቶች የአስተዳደር ዘርፍ ከሊቀ ጳጳሳት ውጭ በብቁ ባለሙያዎች እንዲመሩ የጠየቀው መምሪያው የቤተ ክርስቲያኗ ተቋማት ለምዝበራ ተጋልጠዋል ብለዋል።